ይህን ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ስር የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነትን ሳይሆን በሰላም አደረሳችሁ። ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨምር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ለምን ህንግ ወጥ ስብከት መስመር የለለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም ያን ጋር ጣን እንጂ ጉሳተልም ልብ ይባላል ተሰውሮ ሲሆን ጊዜ አገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህ ይህም በተመለከተ

ሐዋርያት አባቶች ሊቃውንት በዚህ ዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ። ስርዓተ ሰማይ አለ። ስርዓተ ሃይማኖት አለ። ስርዓተ ምስጢር አለ። ከንቱ አይደለም፣ ለወዳሴ ከንቱ አይደለም ስለ ወዳጅ ብቻ። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖቱ ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥራት፣ በትምህርት መለወጥ፣ ጸጥታ ይደፈርሳል። የእኛ ስልማችን ለምንድን ነው? ማንን ልናገለግል ነው? አጀንዳው ሰማያዊ ያለው። ግሩም ግሩም የሆኑ ቃላት አሉ፣ አወዛጋሪም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ሬዱ፣ ማስረዳት ሳይማሩ ማስተማር

አንገታቸውን ለተሳለ ሰይፍ እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ሚያስገብተው የተሰቃዩበትን አጀንዳ ነው ያሉ። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም እግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትግስት፣ ከመዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለድ ተብሎ በእግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማጣ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳምጡ። ባጋጭ ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣሰው በሽተኛ እንዳልናገር ነው፣ ፈልጉት ነገር እየተናገርኩኝ፣ ቁርቁር ያስገኝ። ስለዚህ አለመጽልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የአምስት ሺ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን ብዙዝን ቅድስት ድንግል ማርያም እዞ ውስጥ ጽሉበት በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ አምስት መቶ ዙር ጨለማ ጉዞ የተወገደበት ምስጢር ነው የምንነገሩ። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ይሰማችኋል አይሰማችሁም? ዲያብሎስ የበተነውን የአዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተን ሰብሳቢ ሆነችን ብሏል ሊቁ ኢራቅልስ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የወዳን አለመገናኘታችን ነው። ቅናቱ፣ ምቅንነቱ፣ ተንኮኑ፣ አድማው፣ ብጥብጡ እዚህ አድርሶናል። ዲያብሎስ መርዝ እኮ ገና አልተነቀልም። ገና እኮ መርፌ የሚወጉትም አይለቅ ሊቃውንት በየ ዘመናቸው የግጥማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው አብሮ ባህሉ ተዋህዶ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 የራቀ ለማቅረብ የተላሰን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍትን ማ ገልጠሪያ ያወቃቸው ሰው አለ? የለም እኮ። በስልጣን አይደለም እውቀት፣ በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የት አሉ? አሉ እውነተኞች መምህራን አሉ? የለም ገና እኮ ችግራችን ገና ነው። ባህሬ ቃል ባህሬ ትስብእትን ሳያቀልጠው ባህሬ ትስብእት ባህሬ ቃልን ሳይውጠው ባህሬ ቃል እርቀቱን፣ ምጥቀቱን፣ አያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባህሬ ግዙፍነቱን ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በተአቅቦ አንድ አካል አንድ ባህርይ ሆኑ ሆነ። አንድ አካል አንድ ባህርይ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ አመልማሉ ከነበልባሉ ነበልባሉ ከአመልማሉ ሳይለይ ነበልባሉ ሀመልማሉን ሳያቃጥለው ሀመልማሉ ነበልባሉን ሳያጠፈው አየ። ይህንን ነቅዱስ ቄርሎስ ነቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልጅ ሚያሳይ በእንቁ ባህሪ ስጋሃ ስጋሁ በስጋሃ ስጋሁ ስጋሃ በስጋሁ ወብርሃና በመለኮቱ ሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና የምትባላለች። ኤብሬም ተርጉሞታል፣ አብራርቶታል። ባስልዮስ ከአንጾኪያም አስርአስርቆታል። ወፈ ብርጋና የምትኖረው በጥልቁም ሀይቅ ውስጥ አዟሪት የሚባላለን ዝብሪግ የሚባል አለ። በዚያ ውስጥ ነው የምትኖረው። የባህሩ ቁራ ቅስቃዜው ሲከብዳት ከባህሩ ወጣ ሽቀ ወደ ሰማይ ወደ አየር ወጣ በስድስት በሰባት ሰዓት ሙቀት ፍለጋ አፈማሄ ጾሮን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት ሙቀት ትስማለች፣ ከነፋስ ግዝር ትነሳለች። በዚህ አድርጋ እንቁን ትጸንሳለች። ጸንሳ ተመልሳ ወደ ሀይቁ ትገባለች። እንቁን የምትወልደው ከሀይቁ ውስጥ ነው። በየትርጓሚው ይታተታል። እዚህ ግን በግልጽ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል፣ አንድ ባህሪ ለመሆን በቱም ድንግልና መጸነስ፣ በቱም ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር። ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽዮስ ስጋ ቅዱሶች ያ ሀደረ ላይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ እንዴ። ንባብ ንባብ ይቀጥል። ወመንፈስ ይሃዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሖ ስግሃ ቅዲሶች ያሃ ማለት ምን ማለት ነው? ጥሬ የመጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ። ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባትም። አልቤች ነውር ወይም እንትን ላይሌች ማለት ምን ማለት ነው? እስ የተማራችሁ አልቤች ነውር ወይም እንትን ላይሌች ሰሎሞን አንጭ ስጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን ባህርይ መለኮቱ አቃጥሎ በላባት ይጠፋ ነበረ ይላል። ይሰማችኋል። ግን አካሉ ወይም ከአካሏን የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል፣ ደካማ ስለሆነ እነሱ ግን ግዙፍ ስጋ ቢዋሃዱ ሰው መሆናቸውን ለማረጋገጥ ቢበሉም ይጠጡም። መንፈስ ቅዱስ አቀባን ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ አና አይደለችም።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 መመራመርም በሚገባው ያስፈልጋል። ወኮነ ሰማይ ዓለመ ዋለምኒ ሰማይ። ባለቅኔው ሲፎክር እኛ መፎከር አለብን። ወኮነ ሰማይ ዓለመ ዋለምኒ ሰማይ፣ በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ ጽራርያም ጎል ሆነ ጎልም ጽራርያምን ሆነ እስመ እግዚአብሔር ከሆነ ሰባ በታይቶ በመላት በጌትነት በአምላክነት ክብር ጸንቶ ይኖር የነበር እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንመሮ ስታሪያ ተዋርዶ ተሰዶ አንተሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮ ተቆራኝቶ ቲኖር የነበረ ሥጋ አካለ ቃልን ባህሬ ቃልን ተዋሂሉ ክቡር ቅዱስ አምላክ ሆኖ መጽራሪያም ታየ አስተሬዎ በሰማይ የኮነ ኩነ ይላሉ። መዘመራ አትሉም እኔ አስተሬዎ በሰማይ የኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ